እኔ ምግብ ችግር አይደለም። ነስለምግብ አ እራ ባለጌ ብልግልግ ሁላ ምነው ታዲያ በጅንስ መጣሽ? ማለቴ ለምንድን ነው በቦርሳ የመኝታ ልብስ ይዘሽ የመጣሽው? ማለት ለማድረግ በጅንስ አይመችም ብዬሽ እኮ ነው። ባለጌ ጭራሽ ኑም አልባለጋችሁም። እን ምንድን ነው እንደዚህ መግማት መግማማት? አንተ አብርሽ ቆይ፣ የሚመክረው የሚዘክረው የለም እኮ እንደ ሄርሜላ ቆይ። ቤተሰቦች ቡታ ጅራ ናቸው አይደል? የሚመክሩሽ የሉም። አረ ጸበል ወሰዷት ሄርሜላ፣ እኔ ምሬ ነው የምላችሁ። ሄርሜላ በፍጥነት ጸበል ወሰዷት ሄርሜላ። የምታስብበት እንትን ጭንቅላታ የተበጠሰ ይመስለኛልእና ይመስለኛልና ምን ነው የመኝታ ልብሱን ረሳሹ? ማለቴ ቁልፍ ተቀብለሽ ከመጣሽ አይቀር መኝታ ክፍል እስከ ተገኘሽ አይቀር የመኝታ ልብስ ይዘሽ ምናምን ሰውነትሽ የሚያሳይ ልብስ ይዘሽ መምጣት ነበረብሽ። እሱን እስለምንድን ነው የረሳሹ? ይራሳሹ በእናትሽ ይሄንን ስለምንድን ነው ያልነገሩሽ? ያ ደግሞ ቲቪ ተኛ አቤል ነጭ ቅማል ቀይ እባብ ማለት ነው እሱ ነው በቃ። ሩታና አብርሽ እንዲራራቁ፣ ምክንያቱም ይሄ ሀሳብ የአቤል እንደሆነ ቡርኬ ተናግሯል ማለት ነው። በስነ ስርዓት እንዲራራቁ እያደረገ ያለው አቤላ ነው። ጉድ ጉድ ጉድ ጉድ እናንተ! ይሄንን ነው መፍራት፣ ይሄንን ነው መፍራት። እኔ እኮ ስናገር ከመረጃና ከማስረጃ ነው። ግን ሰሞኑ ቡታጅራ አልሄደችም፣ ቡታጅራ አልሄደችም። ሲጀምር እሱ ራሱ እኮ ታላንቶ ዳ ተኝታለች እያለ አልጋ ላይ እያሳየን ነበረ። ለማንኛውም ምንድን ነው ሄርሜላ በደንብ በደንብ በቃ በግድ ካላደረከኝ አልሽ እኮ አንቺ፣ እንደው እንደዚህ ብሎብሻል። እውነት ለመናገር ከእነዚህ ከወንዶች ጋር ተጨምረሽ እንደ ወንዳ ወንድ አድርጎሻል። የምሬን ነው የምልሽ ሳብ ይቀየራል እኮ እንዴ። በቃ የሆነ ነገር እኮ ይደረጋል፣ ማንም ያደርጋል። ባይ ዘ ወይ ማለት ነው ግን የሆነ ሰዓት ደግሞ ታል ይመለሱታል። ምንድነው በዚህ ያህል ትላንትና አሁን አይታችሁ አሩታን ከህይወታችሁ እኔ ወጣለሁኝ። በቃ ከዚህ በኋላ በህይወታችሁ እኔ አልኖርም። እናንተ ብቻ ተስማሙ እያለች እያወራች ነበረ። የሰው ልጅ እኮ ንግግር ብቻ ምንድነው የሚሰራው? ቤተሰብ ተግባር የሌለው ወሬ እኔ አስጠላኝ ማለት ነው። አሁን ማታ እንደዛ እየየ በከንቱ እያለች ነበረ። እንደውም እየተ ዛሬ ደግሞ ከነሱ ጋር ተጨምረው ምን እያደረገች ነው? የምሬ ነው የምላችሁ። ምንድ ነው የምታደርገው? ወንድ ልጅ እኮ የተለያየ አይዲያ ይሰጣል። ቤተሰብ የተለያየ ሀሳብ ይሄን እናድርግ ይሄን እናድርግ ይላል ገባቸዋል እሷ ግን እየተቀበለች የምትተገብረው ሃይ ሚላትም ቤተሰብ የላትም። እቺ ልጅ እኮ አብርሽ ወደፊት ማያገባት ከሆነ ማንም በእንጨት ሚናካት የለም። የምሬ ነው የምላችሁ፣ ላይክ በቃ የሆነ የቡና የሴት አዳሪ ነው የሚባለው። እኔ ለቃላቱ በጣም ይቅርታ። ለማንኛውም ግን ሩታን ለማናደድና ሩታን ከሱ ጋር አድሬያለሁ ምናምን ከሱ ጋር አድርጌያለሁ ለማለት ከሆነ ሩታ በቀላል የምትናደድ ሴት አይደለችም ማለት ነው። ገባሻ? ስለዚህ ክብርሽን በጣም እያወረድሽ ትገኛለች። ደግሞ ትንሽ ቆይተሽ አርግዣለሁ ብለሽ ፕራንክ ፕራንክ አድርጊው። አርግዣለሁ ብለሽ ፕራንክ አድርጊው። ያው አብሮ መተኛቱ ካልቀረ ምን እርግዝና ማይፈጠርበት ምክንያት የለም። ራሴን ጠብቀያለሁ ምናምን ካልሽ በስተቀር እና በተረፈም ቤተሰብ እኔ እውነት እቺ ሄርሚላ መካሪ ዘካሪ የሌላት እኛ ሴቶችን እያሳፈረች የምትገኝ፣ ምናልባት እኔ የገጠር ልጅ ልሆን እችላለሁ፣ ግን ዝሙትን በአደባባይ እያንሳፈፉ ይገኛሉ። እውነት ለመናገር እኔ የገጠር ልጅ ነኝ፣ አዎ ኩሩ የገጠር ልጅ። እግዚአብሔር የተመሰገነ ይሁን። ክብሬን የትም ማላዋረድ ማለት ነው እና ምልላችሁ ፈልጌ ነው ምንድነው እርድና ማለት ራስን መጣ ነው እርድና ማለት ካገኙት መጋደም ነው እርድና ማለት ቆይ አብርሽ ሮም ላይ ምንድነው የምትሰሪው ፌርሜላ ምንድነው የምትሰሪው ለምን እንደነ ለምን እንደ ይሄ ልጅ አይፈረድበትም አብረሽ አይፈረድበትም የሆነ በቃ መልኳን አሳምሮ ቁመናዋን አሳምሮ የሆነ መንፈስ ነው ወደ አብርሽ የተላከው የምሬ ነው ምላች በቃ የሆነ መንፈስ ነው የተላከው። እኔ አብርሽ ላይ እየፈረድኩ አይደለም፣ ምክንያቱም ሲርቃት እሷ ሮሞን ቁልፍ እየተቀበለች ትገኛለች። ሮሞን ፕራንክ ነው ልትሉ ትችላላችሁ። ፕራንክ ነው ምናምን እያላችሁ የአብርሽ ቡችሎች ደግሞ እና የሄርሜላ ቡችሎች እንትን አትበሉ። ይሄ ፕራንክ ምናምን የሚደረግ ነገር የሚባል ነገር የለም። ይሄ ሪያሊቲ ላይፋቸው ነው እያሳዩን ያሉት። እንዴ ፕራንክ ሲሆን ምንድነው መሰላችሁ ለህይወታችሁ ጠቃሚ የሆነ ነገር ገባችኋ? ይሆናል አይደለም። ፈን የሚያደርግ ነገር ይደረጋል እኮ ይሄ ግን ፕራንክም አይደለም፣ ምንም አይደለም። እውነት አብርሽና ሄርሙ አንድ ክላስ ላይ አድረዋል። በቃ ለዚህ ደግሞ ማስረጃ ከፈለጋችሁ ነገ አመጣላችኋለሁኝ። አለሁኝ እንዴ ነገ ራሱ አብርሽ የተናገረበት አብረው የሆኑበት ፎቶ ቪዲዮ ልክላችሁ ከፈለጋችሁ፣ ኮሚኒቲ ላይ ከፈለጋችሁ ደግሞ ቪዲዮ ሰራላችኋለሁ ሰው ቢያንስ ማለት ነው ትንሽ የትውልድ ሀገራችን ላይ ነው ያላችሁት። ሄርሜላ የቡታጅራ ልጅ ናት። አብርሽ የቡታጅራ ልጅ ነው። አብርሽ የሄደበት አላማ ይሄ አይደለም። የሩታናት ደውላ ነው የጠራችሁ። አንድም ቀን ከነሩታ ቤተሰብ ጋር ሽምግልና ላይ አላየናችውም። ከመቼ መቼ የሽምግልና ቪዲዮ ትለቃላችሁ? እያን እየጠበቅን ነው። እናንተ ግን ቀን በቀን እየተግማማችሁና እየገማችሁ ነው የምትመጡት ማለት ነው። ስለዚህ ይሄ ደግሞ ሩታ ለማበሳጨት ይጠቅማል ብላችሁ ከሆነ በጣም ተሳስታችኋል። አብርሽ ግን ባል አይደለም፣ አንተ አባል ነህ። በቀል ነው ያዝከው ከሩታ ጋር በጣም የሚያስጠላ በቀል ማለት ነው። ሩታ በዚህ ያህል ምን በድላለች? ወንድ ልጅ ነው ልታሳቀፈ የተዘጋጀችው? ምን ብታደርግ ነው? ወይ ያደረገች ነገር ካለ አሳውቀን ነው እውነት ለመናገር ነገርን በቃ፣ ይሄን አድርጋኝ ነው በዚህ ተነስቼ ነው እየበደልኳት ያለሁት ብለህ ሁሉ ነገር አሳውቀን። በዚህ ልክ ግን በቃ ሄርሜላም ለከታት እንትን አለች። ሄርሜላ ሲጀምር ተሳክቶላታል። ቤተሰብ ለምን መሰላችሁ ማበጣበጥ ፈልጋ ነው ቡታጅራ የመጣችሁ? ገባችኋል። ማበጣበጥ ስለፈለገች ነው ቡታጅራ ሆን ብላ የመጣችሁ። ስለዚህ ሄርሜላ ከአንድም በሌላም ተሳክቶላታል። በቃ ኦልሬዲ ሁለቱን በደንብ አድርጋ ክፍተት ለመፍጠር ነበር የመጣችው። ትላንትና እንደዛ ቦጋት በይ መናት በይ እያለች ሩታን እየተናገረች ሁለቱን ክፍተት እንዲፈጠሩ አብርሽ ደግሞ ምን ያህል ለሄርሜላ ሪስፔክት እንዳለው ለሩታ ደግሞ ምን ያህል ንቀት እንዳለው በስነ ስርዓት አደባባይ ላይ አስመስክራለች ማለት ነው። ሶ የሄርሜላ ቡታጅራ መምጣት በከንቶ አልሆነም። ምክንያቱም አላማዋ ሁለቱን ማለያየትና ማራራቅ ኦዲንስም ደግሞ ሩታን እንዲጠላት ማድረግ ነበረ። አሁን ለምሳሌ ትናንት ወደ እዛ ስትተቃቀፍ ቲክቶክ ላይ ቪዲዮ ለቀቀች። ትናንትና ደግሞ ከህይወታቸው ወጣላው፣ በቃ አንቺም ጎ አትበይ፣ ተነጋግራችሁ ችግራችሁን ፍቱ ብላ አለች። ዛሬ ደግሞ ሮም ላይ ተገኘች። ይሄ ምንድን ነው? ቆይ የኔ ያልገባኝ ነገር ፕራንክ ነው ምናምን አትበሉ። ፕራንክ ሁሉም ነገር በየቦታው ያምራል፣ በየቦታ ሲሆን ነው የሚያምረው። ሄርሜላ ጓደኛ ናት አይደል የሴት እንደ ሴት ጓደኛ ፕራንክ ስታደርግ ነው የሚያምረው። ይሄ ግን ፕራንክ ያደረገችው እንደ ወደፊት ሚስቱ፣ እንደ ወደፊት ፍቅረኛው፣ እንደ ወደፊት የሆነ ነገሩ አድርጋ ነው ፕራንክ ያደረገችው ማለት ነው። ይሄንን ደግሞ እኔ በፍጹም አልቀበልም በፍጹም ማለት ነው። ስለዚህ እነዚህን ልጆች በቪዲዮም ይሁን በኮሜንት፣ በማንኛውም መንገድ ልንጠላባቸው ይገባል ዝሙትን እያስፋፉ ስለሚገኙ። በስነ የሚያደርጉት ነገር አግባብ እንዳልሆነና በስነ እንዲመለሱ መውቀጥ አለብን ማለት ነው። እንዴ ሄርሚላ ምን ነው የሄርሚላ እናት፣ አረ ሄርሜላን አስቆም ይልን። ይሄው ቡታጅራ ተምጣ በለሽኛል ነበር። ይሄው መታለች። በምት ወንድምም ካላት ቀጥቅሎ፣ አባትየውም ቢሆን በሽመል ቀጥቅጦ ወደ ቤት ያስገባት ወይም ተክለ ሃይማኖት፣ ተክለ ማለት ነው ልጅቷ ስለ ጨለለችና ስለ አበደች ጻበላስ ባለጌ ብልግልግ ሁላ ማለት ነው። ት ስነ ስርዓት ያዙ። እንደዚህ አትግማሙብን። ሁሉም ነገር ለከት አለው። እሺ ለከት አለው። በቃ ሆ፣ ጉድ እኮ ነው። ጭራሽ ሮም ላይ ይዞት እና አልጋ። ለምንድን ነው ታዲያ የመኝታ ልብስ ሳለብሽ የመጣሽ? በእናትሽ የመኝታ ልብስ በጅንስ ልትተኝ ነው እንዴ? የመኝታ ልብስ ቅልል ለሁሉም ነገር ምችት እንዲል፣ ሰውነትሽን ለማሳየት የመኝታ ልብስ ለብሰሽ መምጣት ነበረብሽ። ጅንስ ለብሶ ፕራንክ ይደብራል። ማለት እንግዲህ ሮም የመጣሽው አብረንተኛ ለማለት ነው አይደል? መቼስ አንድ አልጋ ላይ ተኝታችሁ፣ ደግሞ የእጁ አይደለሽ የእግሩ አይደለሽ እህቱ አይደለሽ። እህትና ወንድም ራሱ አሁን አንድ ላይ መተኛ ተትቷል። በቃ ጊዜው እየከፋ ስለመጣ ወንድም እህቱን እየማረከችው፣ እህት ወንድሟ ላይ እየተማረከች ስለሆነ እየከፋ መቷል ማለት ነው። ሶ አንቺ ምን ቤት ነሽና ነው ምን ቤት ነሽና ነው ሮም ላይ ቁልፍ ተቀብለሽ የመጣሽው ማለት ነው ስለዚህ በጣም በቃ ልንጠላባቸውና ልናስቆማቸው ይገባል የምሬ ነው የምላችሁ ምክንያቱም ተገቢ አይደለም በፍጹም ይሄ ተገቢ አይደለም